አሰላሙአሌይኩም ወረህማቱላ ወበረካቱ አስረቃይተ ተከታታይ ጓደኞች እንዴት ናችሁ? ሰላም ናችሁ? እኔ ጋ እ አልሐምዱሊላህ ሁሉ ነገር ሰላም ነው እላችኋለሁ። አላህ በያላችሁበት እናንተንም ሰላም ብዝዝት ያደርግልኝ። ከሀገርም ያላችሁ ከሀገርም ውጭ አላችሁ ላለው ሀገራችንም አላህ ሱብሓነሁ ወተዓላ ሰላምን ያድርግልኝ። ዛሬ ደግሞ የመጣውበት ነገር ማለት ነው ባለፈ ምንድን ነው ሱሪያ ላይ ማለት ነው የወለደችዋ ልጅ ልጅ ናት፣ ገና ልጅ ናት። አንዴ ባረብ ነው እያላችሁ አንዷ ደግሞ አንዳንዶቻችሁ ደግሞ አበሻ ስጣት ነው ያልታፈረ ግዛች የቻለች አሁን ሀገሯ የምታስልካት የምትሉ በቃ ውዝውዝ አድርጋችኋል ሁሉንም ነገር ማለት ነው። አረተዋ በአንዱም ነገር አሳረፉን። አንዳችቶች ደግሞ ባረብ ነው ይሄ ባሏ ነው፣ ከሱ ጋር አንድ ወር ሰርታ ነበር ብላችሁ እንግዲህ እንደዚህ እያወዛግባችሁ ነው ያለው ሚዲያው ላይ ማለት ነው። ልጅቷ ደግሞ አሁን ደግሞ ተገላግላ ነው የምትገኘው። ያ ልጅ እንኳንም በሰላም ተገላገለች። እንግዲህ ካረገች ወዲህ ጽፋቱን ይች ልጅ ምን እንደተደረገባት አስገድዷት ልትደፈር ትችላለች። እንግዲህ ከሀገር ይዛ የምትመጣ መጣች የምትሉ ሰዎች ማለት ነው ከሪዛ መጣች የምትሉ ሰዎች እንደው ተጣማ ካልሆነ አሟት ካልሆነ በስተቀር ማለት ነው። ባለትዳር አይደለችም እቺ ልጅ፣ ገና ልጅ ናት። ከኢትዮጵያ ልጅ እንዴት ይዛ ትመጣለች? አረብ ሀገር እርጉዞና እንዴት ትመጣለች ይመስላችኋል? እናንተ ራሳችሁ ትታስቡት ማለት ነው። ባለትዳሩ ሊከሰት ይችላል። ከዚህ በፊት የሆነች ጓደኛዬ ባለትዳር ነበረች፣ እዚሁ ነበረች። ከዛ ሄዳ አገባች። ካገባች ወዲህ አሁንም ተመልሳ የህንን የምሰራበት ቤት መጣች ማለት ነው፣ አግብታ ማለት ነው። ግን ርጉዝ እንደሆነች አታውቅም። ግን እየቆየች እየቆየች እያለ ያው ታውቃላችሁ ወዷም እየገፋ ምንድነው፣ ወዷም ብቻ ሳይሆን ሐኪም ቤት ሄደች። ያው የሴቶች ነገር ሲቀርባት ማለት ነው። ኦኬ፣ ያንን ሲቀር ወደ ምንድነው ስትሄድ ጉዝ ናሽ ተባለች። ኦኬ፣ ከየት ነው ያመጣችሁ? ከኢትዮጵያ ነው ያመጣችሁ። ወለደች ያህል ልጅቷ ማለት ነው፣ ወለደች አሳደገቻት። አሁን አገር ገባች ማለት ነው። ለምን በባሏ ነው ያረገዘች ያት ማለት ነው አግብታ ነበር አግብታ ነው የመጣች እንደዚህ ባለትዳሮች አንዳንዴ ሊከሰት ይችላል እቺ ደግሞ አላገባችም ገና ልጅ ናት ባለትዳር አይደለችም እንዴት ከኢትዮጵያ ይዛ ልትመጣ ትችላለች ሚዲካል አርጋ እንዴት ነው ይሄን ነገር ልትፈጽመው የምትችለው ነው እኔ አሁን ግራ ያጋባኝ ነገር እናንተ ወዴት እያሰባችሁ ነው ኢትዮጵያ ነው ይዛ ያመጣች የምትሉ ምን አይነት አስተሳሰብ ነው የምታስቡ ማለት ነው። ትንሽ አይከብዳችሁም እንዴ? ልጅቷ ደግሞ አሁን ከኢትዮጵያ ነው የልጄን አባት ወለጋ ነው ብላ መሰሰጣለች። እሷ ደግሞ እዚህ ጋር አሁን ያለችበት ሰዓት በሰው ሀገር ነው ያለች። እናት ከጎኗ የለች፣ ዘመድ ከጎኗ የለ። ማንም ሰው ስለሌለ አስገድዶ እንደዚህ በይሌሏት ይችላሉ። እንደኔ ከሆነ አሳቡ ማለት ነው። ነገሩን እሷ ያውዛገበችው ምትገባበት ምትወጣበት ስታጣ ነው፣ እች ልጅ ማለት ነው። በአሁኑ ሰዓት እንኳን እኔ ቪዲዮ ራሱ ምንድን ነው ወልዳ ልጅ እንደዚህ አድርጋ ወገቧን እንደዚህ አድርጎ ላይቭ ላይ ምናምን ሲያስወሯት በጣም ነው የገረመው። እንደው ግፋቸው አይፈሩ ግፋ አትፈሩ እናንተ ማለት ነው ሴት ሆናችሁ ማለት ነው እና ሙቪም ወንድማችን እየጠየቀው ነበር ለሰውዬው። እኔ ጋር እንዶር ነው የሰራች አለው ማለት ነው። እኔ ጋር እንዶር ነው የሰራች፣ ግን አብራችሁት የተነሳችሁት ፎቶ ጠረቤዛና ጠረቤዛ ላይ ምንድን ነው ተቃቅፋችሁ የተነሳችሁት ፎቶ ብሎ ሲጠይቀው፣ ልጅቷ ብቻዋን መተኛ ትፈራ ነበር። ይሄ ለራሱ መልስ አይሆናችሁም? እናንተ እንደው የእኛ ኢትዮጵያዊ እንደው እንደው ሲገርማችሁ ማለት ነው። እንዴት ነው ቆይ ልጅቷ ትፈራ ነበር፣ ብቻዋ መተኛ ትፈራ ነበር። እኔ ያቅፍ ያት ነበር መተኛ ሲል ምን ሊል መስሏችሁ ነው? ቆይ ምን መልስ ነው የምጠብቁ? ከዚህ በላይ ምን መልስ ይጠበቃል? ወደዛ ወደዚህ የምታወዛ ጉቡት ማለት ነው። ወይቺ ያመጣች ያህል ልጅ ልሸጣ ትችላለች። ልጅቷ ደግሞ ልጅ ናት አማርኛ ገና አታቅም። ትንሽ ትንሽ ነው አማርኛ የምታቅ ማለት ነው። እና እንደዚህ በይ ብሎ ሊያስገድቷች ነው። የታለ እንጂ ቆይ እናንተ፣ አረ በጣም ነው ወላሂ ነው እ ካረብ ካረብ ካረብ። ልጅቷ ትፈራ ነበር፣ አቅፋት ነው ምተኛ ሲል ራሱ። እናንተ ወዴት ጭንቅላታችሁ ወዴት እያሰበው ነው? ምን ሀቅ መጣለን ብላችሁ ደግሞ አሁን ወደወደዚ እያዘዘራችሁ ይመስላችኋል። እና ላሴ ልጁም የዚህ ሰውዬ ነው እንግዲህ ወንድነ ነው አቅፋት የሚቻኛ ወጉቶነ እንደ በአሁን ሰዓት ወንድም የማይታመንበት ሰዓት አረ ተውተው ም የያዛችሁ ትንሽ የኛ ኢትዮጵያዊ ስንበል ማለት ነው ኢትዮጵያዊ ጭቅላት እንዲ ነው እን እንቁለር ቀስ በቀስ ትሄዳለ ቻለ የሀገሬሰው አረተው ወዴት እየተጓዛችሁ ነው እናንተ ማለት ነው? ምን ምን ምን ምን እየሆንክ ነው አንተ? ወዴት እያሰብክ ነው? እንደዚህ ብሎ ሲነግርህ፣ ቆይ ምንድን ነው ልጅቷ ብቻው ትፈራ ነበር ብሎ አቅፌህ ነበር መታኛ ሲልክ፣ ምንድነው ቆይ? መልሱ የሚመስልክ ለአንተ ለራስክ ማለት ነው። አረተው ሼም ነው ሼም ነው ሼም ማለት ነው። እና ልጅ ወነም ቀረ የራሱ ነው። ልጅቷ ከኢትዮጵያ አርግዛ አትመጣ ማለት ነው። እናትም ደሞ እያለቀሰች ልጄ ከማንም ጋር አልትግናኛችም እኔ ነኝ የሸኘዋች ብላ ተናገራለች። አዎ ልጅቷ እናቷ ማለት ነው። እና በዚህ አይነት ደሞ እናንተ ወደዛ ወደዛ የምትገለባበቱት ማለት ነው። አትገለባበቱት ልጅቷን አቋን ለመቀበል ከፈለጋችሁ አቋን በደንብ ተከራክሩና ምንድን ነው በሉት። ወደዛ ወደዚያ ተወሰዱት ማለት ነው። እኛ ደግሞ አሳርፍ ሚዲያው ቢዚ አታቁት ማለት ነው። እና ሆነም ቀራ የልጅቷ ልጅ ማለት ነው። ልጅቷ ደደፈረች እዛው፣ ሱሪያ ነው ወይስ ሊቢያ ነው፣ ምንድን ነው የምትሉት ሀገር ነው ማለት ነው። ኦኬ እና እንቁላል ቀስ በቀስ ትሄዳለች እያለ ሴት አቅፎ ሰራተኛ አቅፎ ሊተኝ እንዴት እንደቻለ እናንተ ራሳችሁ ሰቡት። ከምን የተነሳ ነው፣ ከምን የተነሳ ይመስላችኋል ማለት ነው። እና ሌላ ደግሞ የምላችሁ ነገር ማለት ነው፣ ያቺ ሻጭዋ ሴትዮ ማለት ነው። እሷ ናት ያስገደደቻት በቃ እሷ ደግሞ የው የምትወጥበት የምትገባበት ስለሌላት ልትል ትችላለች። ልጅቷ በቃ እኔ ኢትዮጵያ ነው ያመጣው እሷን ተዋት፣ እቺ ልጅ እቺ ሴትዮ ደግሞ በህግ ያስቀጣታል አላ እንደዚህ ነገር አርግ ያለው ብላ ምንድነው። ግን እቺ ልጅ ደግሞ አንድ ቀን አቋ ይወጣል። አሁን ምንድነው ልጅዋ ምንድነው፣ እሷም ካራሷ ስትነሳ ራሷን ልትናገር ትችላለች። አሁን ግን እንደው ምንድነው? ቆይ ጠጋም ትልበት ስላጣች ይመስለኛል እቺ ልጅ። እና ልጅቷን አቋም ለማውጣት ከፈለጋችሁ በደንብ ተከራከሩላት እላችኋለሁ። ወዴት እየሄዳችሁ ነው? አቅፊያት እየተኛው ሲላችሁ፣ ወዴት ወዴት ወዴት እየወሰዳችሁ ነው እናንተ? ራሱ ምንድነው ልሽማቅቁት፣ ወደ ውስጥ ልትወስዱት ፈለጋችሁ ደግሞ ኦኬ ቢውን ብቻ ሳይሆን የልጅቷ ማቅ ደግሞ ግድ ይላል ማለት ነው። ተመልካሽ ብቻ እናንተ ተመልካሽን ለማግኘት ብቻ አይደለም። ኦኬ፣ ወረቀቷን ላክልኝ ወረቀቷን ስጠኝ ብለዋል። ጥሩ መልስ ነው እሱ። እንደው የመጣችበት ወር ለማወቅ ነው ሙቤ ወንድማችን ማለት ነው። እሱን ወረቀት የለኝ ከከፊሉን አልወሰድኩም ብሏል። ይሄ ሰውዬ ማለት ነው። እና ምንም ምንም ይቅርና ይሄ ሰውዬ ጋር ነገር አለ እሱን በደንብ አጣ ምንድነው ብላችሁ አሁን እዚህ ላይ ፊት ለፊት ያስቀምጥላችኋለሁ። እሱን እንዳትለቁት እላችኋለሁ። እሺ ሰምታችሁ አላ ቢጆን ከአጀባችሁ ላይክ ሼር በማድረግ አክብሩታት እሚላችኋለሁ። አሳብ አስተያየት ካላችሁ እዛ ኮሜንት ላይ ያሳውቁ፣ አነብና አረዳለሁ። እንግዲህ መጥፎ ነገር ከተሳሰተኩኝ ይቅርታ ጠይቃችኋለሁ። እኔ ደግሞ አልተሳሰተኩኝ የሆነች የምትሆን አሳብ ነው የምናገረው ማለት ነው። እርር ምጥን ያለች አሳብ ነው ማለት ነው። ማውራ ማለት ነው። እና ሙሚ ወንድባችን አሁንም ይሄ ሰውዬ መልቀቅ መላቀቅ የለባችሁም በጭራሽ ማለት ነው። ኦኬ፣ የምን መደባበቅ ነው የምን መሸፋፈን ነው? ባለ ትዳር ያልሆነ ሰው እዚ የሰው ሀገር፣ እንኳን እቺ የገጠሯ ልጅ ቅርና የአዲስ አበባ ሴቶች ራሱ ዲቃላን ይዞ ወደዚህ አረብ ሀገር እናሳድጋለን ብሎ አይመጡም ማለት ነው። በጭራሽ ማለት ነው። ተረዱት። ይሄንን ማለት ነው እና ብቻ ለማንኛውም ላይክ፣ ሼር ኦኬ ፕሊዝ ሰብስክራይብ አሳድጉኝ እኔ አስፈቱኝ፣ ማለት ነው። ሀቅ የሆነ ነገር እናገራለሁ። በውሸት ደግሞ ውሸትን እንደዚህ እያልኩኝ ምንድን ነው ሰው አይደለሁ፣ ማንኮሻኮሻ አይደለሁ። እና ቪዲዮዬን እዩልኝ፣ ላይክ ሼር አድርጉ ማለት ነው። ከአጀባችሁ ከልብ ነው ማመሰግናችሁ እያላቸው